ኢትዮጵያውያን ወገኖች ሲሰደቡ በሻቢያ ከኢትዮጵያውያን ጎን ቆሙ ነው። ቢያንስ ቢያንስ ቢያንስ ቢያንስ አንዳንድ የአማራ ቲክታከሮች የኢትዮጵያ ወንድሞች ደቡብ ሲሰደብ የአዲስ አበባ ልጅ ሲሰደብ የምን ልጅ ሲሰደብ በነ ሞኒካ በምትባል ስሟ ሌላ ነው። ሞኒካ የሚባል ኤርትራዊ ሰምቼ ማላቅ፣ ግን ለበዓሉ ድምቀት ሞኒካ ትባል ለዛች ገመዳፍ ኢትዮጵያውያንን እየመጣች ለሀጯ እንድታዝረከርክ አትፍቀዱላት። ሚኪ ለሚባል የሻርክ ትራፊ አቴንሽን ሰጣችሁ። ኢትዮጵያን ሲያደርጉ ቦታ እንዳሰጧቸው ተግባባል። ያ ነገር በማክበር በማክበር ከሆነ እኔ ችግር የለብኝም። አሁንም እየተደረገ ያለው አንድም አማራ ሲሰደብ ኤርትራውያን ገብቶ የሚያሽቃብጥ ሌላ ብሔር አላየው። አማራን ሲሳደብ ሚኪ የሚባለው የሻርክ ተራፊ ሲሳደብ ሌላ ብሔር ገብቶ ቁጭ ብሎ አማራን ስደበው የሚል አንስማ። ሌላው ብሔር ሲሰደብ ግን አብረው የሚያጨበጭቡ የአማራ ልጆች ያሉ። ያንን ነው ማስተካከል ያለብን፣ ያንን ነው መስተካከል አለበት ብዬ የማስበው ያ እስካልተስተካከለ ድረስ መከባበር እስከሌለ ድረስ ምን ይሆናል? ነገሮችን እኛም በደንብ አድርገን ነው አጀንዳ የምንሰጣችሁ ከእናንተ በብቃት በጥራት እንበልጣለን። በደንብ አድርገን አጀንዳ እንሰጣችኋለን። አፋችሁን ይዛችሁ በስነስርዓት ስለ ፖለቲካ ማውራት ከፈለጋችሁ አውሩ፣ ችግር የለብንም። በኢትዮጵያውያን መካከል ክፍተት እፈጥራለሁ ለምትል የሻርክ ትራፊ ግን መድኃኒትን፣ እኔ ታቁኛላችሁ መድኃኒትህ እኔ ነኝ። ስለዚህ ኢትዮጵያውያንን ለመከፋፈል ለሚመጡ ሻርክህን ነው ማበላት። ጣቃለ ያንን ነው። ምን ሌላው ምንድን ነው? ነገ ጠዋት በአሜሪካ በኢትዮጵያ ማመሽት፣ በነገረ ክርስቶስ ወንድሞቻችን፣ የወንጌላዊ ወንድሞቻችንና ኤርሚያስና አይ ቲንክ ባልሳሳት ስዩም መሰለኝ ወንድማችን ይወያያሉ። እኔ እንደምታዩት ዝም ብዬ ቁጭ ነው የምለው። እነሱ ደቂቃ ብቻ ነው የሚይዘው። የምጠይቀውም ጥያቄ የለም። ቁጭ ብዬ አያቸዋለሁ። በነገረ መስቀል የሚነጋገሩት የኦርቶዶክስ ምን ትላለች፣ ምን ታስተምራለች፣ ፕሮቴስታንት ደግሞ ምንድን ነው ትምህርቱ በሚለው ይወያያሉ። እንግዲህ የደመረ ጉዳይ ቀርቷል። ደመረ ያለአቅሙ ደሜ ያለ አቅሙ ነበር የተፍጨረጨረው። ይሄ ግን በኦርቶዶክስ ቤተክርስቲያን በጣም የኖረ የታወቀ የታወቀ ዲያቆን ነው። ትምህርቷን በደንብ የሚያቅ ዲያቆን ስለሆነ በዚህ ጉዳይ ላይ ነገቷል። ማለት በኢትዮጵያ ምሽት፣ ነገ በኢትዮጵያ ምሽት እንትን አለ ውይይት አላቸው፣ ድቤት አላቸው። እሱን እኔ ቤጅ ላይ እንከታተላለን። ያው በኢትዮጵያ ከምሽቱ ሶስት ሰዓት መሰለኝ በኢትዮጵያ ከምሽቱ ሶስት ሰዓት ነው አይደለ? ስለዚህ ይወያያሉ። ደስ የሚል ጊዜ እናሳልፋለን፣ እንማማራለን። ኢትዮጵያውያኖች በብዙ ነገሮች ላይ መስራት አለብን ብዬ አስባለሁ። አማራ ተቸግር ያለው በአሜሪካን ሀገር ሚድዴይ ነው ናይ 3 3 አፍተርኑን ኦር 12 ፓሲፊክ ታይም ኮርነር ዌስተርን ኮርነር ዩ ኖ በእኛ ሰዓት ነው። ስለዚህ ሚድዴይ ነው ወይም ደግሞ 12 ነው በእንትን ከሆነ ደግሞ ስስ ከሆነ ላክ ስለዚህ ያንን ነው የምናደርገው። ኢትዮጵያውያኖች አሁንም ልናከር መብት ነው የፈለግከውን መስራት። ግን ኢትዮጵያ እየተሰደበች ከጎን ቆማለው ከሻቢያ ጋር የምትለው ነገር ያልደግፈው በአንድ አብረ መስራት ትችላል። ኢትዮጵያን እየሰደበ ግን ነው ኢትዮጵያን እየሰደበ ግን እንደዚህ የሚባል ነገር የለም። አማራ ምርጥ ሕዝብ ነው። ትግራይም እንደዚሁ። እንደ ህዝብ ሁሉም ኢትዮጵያዊ ምርጥ ሕዝብ ነው። በእኛ መሀል ውስጥ ሌላ ያስገባን ጊዜ ነው የምንደፈረው። ይህንን እወቁ። ብዙ ጊዜ ይላሉ እንዴት ነው እንዴት ነው ከኤርትራ ጋር ምናምን ምናምን አብይ ሰርቶ የለው ወይ ቀለበት ሲያደርግ ምናምን ምናምን እያሉ ያ፣ በዛ ጊዜ ህወሀትን መጣል ነበረበት። ምክንያቱም መከላከያው የህወት ነው፣ ገንዘቡ የህወት ነው፣ በጀቱ የህወት ነው፣ ሁሉ ነገር የህወት ነው። አብይን እንደ ሳምፕል ያስቀምጡት። እንደ ደህና ሆኖ መምራት ይችል ነበር። አይ ቲንክ እንደ ወንድማችን ኃይለ ማርያም ደሳለኝ ሆኖ መምራት ይችል ነበር። ዶክተር አብይ ፓፔት ሆኖ መኖር ይችላል። የኦሮሞ ልጅ እየተገደለ፣ የአማራ ልጅ እየተገደለ፣ የደቡብ ልጅ እያለቀ መምራት ይችል ነበር። ግን አላማና አቅዱ ኮምፕሊትሊ ከዛ ወጣ ስለነበረ ከነሱ ስር ለመውጣት የነሱ ኢትዮጵያም ይጠላታል፣ ህወሓትን እንዲያውም ሻቢያም ይጠላታል። ስለዚህ ያንን አድቫንቴጅ ዶክተር አብይ ተጠቅሞታል ተጠቅሞታል፣ አብሶሉ ተጠቅሟል። ይሄ ደግሞ ብቃቱን ነው የሚያሳየው። አሁንም አማራ የሻቢያን እጠቀማለው ካልክ ወልካ ችግር የለው ወልካ፣ ግን መጨረሻ ላይ ሻቢያ ጥያቄ እንዳለው እንዳትረሳ ጥያቄው ምንድን ነው? በአሰብ ጉዳይ ላይ ኢትዮጵያ ስትስማማ እንደምትጠይቅ ያውቃል። ኢትዮጵያ ስትስማማ በሀሰብ ጉዳይ ጥያቄ እንዳለ ያውቃል ሁልጊዜ። ስለዚህ እሱ ላይ ቆም ብላችሁ አስቡ ለማለት ነው። አቢ ከነ ጥፋቱም አሁን ላለው ነገር ብርግጠኝነት በጣም ይጠቅማል። አሁን የአማራው ሲፈልጉ ጎንደር ላይ የሚፈልጉትን በዓል ያከብራሉ ጎጃም ላይ የሚፈልጉትን ባህል ያከብ ከተማ ላይ እኮ ፋኖ የለም ይላል። ትግራይ ላይ የሚከበር በዓል ነበር እንዴ? የጦርነቱ ጊዜ በጦርነት በድሮን እያለቅን ነው ትለኛል። ትግራይ ላይ ይከበር ነበር እንዴ? መብራት ነበር እንዴ? ትግራይ ላይ መድኃኒት ነበር እንዴ? ሙሉ ትግራይ ላይ ዶጋምር ስትሆናል ነበር እንዴ? ትግራይ ነበር በሚዘገንን ሁኔታ ሴቶቻቸው ሲደፈሩ አልነበረም። እንደዚህ አይነት ጦርነት አሁን አማራ ክልል አለ። እንዲሁ ለሚሰማው ሰው ራሱ እኮ ውሸቱ አይነፋም። ጌታ ምስክሬ። ለሚሰማው ለሌሎቹ ራሱ ለመጮ ግራ የገባው ውሸታችሁ፣ የውሸት ፕሮፓጋንዳችሁ ይደብራል። አማራ ክልል ላይ መከላከያ የገባው ለንገረ

መሳሪያ የዘቆች በላይ ቁጭ አለልም፣ ነገ ልታጠፋኝ ስለዚህ፣ እየለቀምኩ ወይ ትሰጠኛለሁ ወይ አጠፋለሁ። ይሄ ፋክት ነው። በማስተዋል ቢሆን አማራ ጥያቄ ካለው አሁንም እየተጠየቀ ነው። ኑን ወያይ እየተባለ ነው። ህዝቡን አታስጨርሱ። ለህዝቡ መጀመሪያ የምታጠፉት የአማራን ልጅ የአማራ አንዳንዶቹ ናቸው። ፋኑ እንኳን አለልም እዚህ እንኳን ብትገናኙ በአካል የምትገዳደሉ ብዙ አክቲቪስቶች አላችሁ። ብትገናኙ እዚህ የምትገዳደሉ ብትገናኙ ብትገናኙ እዚሁ ትበላላችሁ። ለመገዳደል የምትፈላለጉ እዚህ እንኳን አላችሁ። ሌላ ቦታውን ተውት። ስለዚህ የማይረባ ነገር ላይ ነው ያላችሁት። ቆም ብላችሁ አስቡ። በተለይ በተለይ ኢትዮጵያ ስትሰደብ የአማራ የደቡብ ልጅ ሲሰደብ ኦሮሞ ሲሰደብ እንደ ኦሮሞ ህዝብ ሌላውም ሲሰደብ ዝም የምትሉ ከሆነ ባንዳ ናቸው ኦሮሞን እንደ ህዝብ የሚጠላ ፋኖ አይደለም የፋኖ እሱ አይደለም ብልጽግና ነው ጠላለው ጸባለኝ የሚለው ኦሮሞን ግን ሲሰደብ ዝም የሚል ከሆነ ፋኖ አይደለም ያንን ነው የምለው ሰላማችሁ ይብዛ